እኔ በጣም ይገርመኛል። ሻመት ንገስ አብያ አመር ስትለኝ የነበርክ አማራ፣ ዛሬ ኦሮሞኛ ዘፈን ተዘፈነ ብለ ለምን አባትህ ትጮሃል? እንደውም ፋኖ ኢሬቻ ጥንቁልና ነው፣ ኢሬቻ ባዕድ አምልኮ ነው እያላችሁ በየዓመቱ የኦሮሞ ሕዝብ በአንድነት ሆኖ ፈጣሪውን የሚያመሰግንበትን ይህን ታላቅ የሆነ የኢሬቻ በዓል ለማጠልሸት፣ ለማንቋሸሽ የምትጥሩ ሰዎች ይህንን ቪዲዮ በደንብ አዳምጡኝ። እውነት እናንተ እንደምትሉት ኢሬቻ ጥንቁልና ነው? መልሱን በጥላቻ ሳይሆን በቅንነት እውነትን ማወቅ ምትፈልጉ ካላችሁ በደንብ አዳምጡኝ። የመጀመሪያው ከስያሜው እንነሣ። ኢሬቻ ማለት በራሱ ምን ማለት ነው? ምስጋና ማለት ነው። እሺ፣ ምስጋና ከሆነስ ለማን ምትሉ ከሆነ በደንብ አዳምጡኝ። ከክርስቶስ ልደት በፊት ከአይሁዳውያን ውጪ ያሉ የተለያዩ ቅርጻቅርጾችን እያበጁ ጣዖት እየሰሩ ፈጣሪያችን አምላካችን ብለው በሚሰግዱበት እነዛን ጣውጣትን በሚያመልኩበት በዛ ሰዓት ኢትዮጵያ ውስጥ የሚገኘው የኦሮሞ ሕዝብ አይ ይሄማ በፍጹም ሊሆን አይችልም። እስቲ ተራራዎችን ተመልከቱ፣ ሸንተረሩን ተመልከቱ፣ ወንዙን ተመልከቱ፣ ዛፎችን ተመልከቱ፣ አዕዋፋትን ተመልከቱ። ሰማይን እንደዚህ የዘረጋ ምድርን እንደዚህ ያስዋበ በ24 ሰዓት ውስጥ 12ቱን ሰዓት ለምሽቱ 12ቱን ሰዓት ደግሞ ለቀን አድርጎ እንደዚህ አበጃጅቶማ የፈጠረ አንድ አካል አለ ብለው አመኑ። የዛን አካል ስምም ዋቃ ብለው ጠሩት። ያንን ዋቃ ወይንም ፈጣሪ ብለው ያመኑበትን አካል ደግሞ የሚያመሰግኑበትን በዓል ኢሬቻ አሉት ወይንም ምስጋና ማለት ነው። በእርግጥ ኢሬቻን ባዕድ አምልኮና ጥንቁልና የምትሉት አብዛኞቻችሁ ባለማወቅ ቢሆንም ሆን ብለው ግን ከኢሬቻ ይልቅ ለኦሮሞ ህዝብ ካላቸው ጥላቻ የተነሳ በጭፍን ይህንን በዓል ለማንቋሸሽ በየአመቱ የሚጥሩ ብዙ ሰዎች አሉ። ኢሬቻ በነገራችን ላይ የኦሮሞ ህዝብ በአንድነት ተሰብስቦ ፈጣሪውን የሚያመሰግንበት በዓል ብቻ አይደለም። ኦሮሞ እንደ ኦሮሞ ራሱንም የሚያሳይበት የሚያስተዋውቅበት ትልቅ በዓላቸው ነው። የአለባበስ ስርዓታቸውን፣ የአመጋገብ ስርዓታቸውን፣ የአጨፋፈስ ስርዓታቸውን፣ ብቻ ብዙ ነገሩን ኦሮሞ እንደ ኦሮሞ ማንነቱን የሚገልጽበት የሚያሳይበት ታላቅ በዓላቸው ነው። ምን አለበት የኦሮሞ ህዝብ ኢሬቻ ብሎ የሚያከብረው በዓልን ባታምንበት እንኳ ብታከብርለት። ለምሳሌ የፕሮቴስታንት የኦርቶዶክስ የእስልምና እምነት ተከታዮች ለዘመናት ተከባብረው ኖረዋል። ይህ ማለት ግን አብረው ስለተከባበሩ ኦርቶዶክስ የእስልምናን ትምህርት ተቀብላለች ማለት አይደለም። ወይንም እስልምና የኦርቶዶክስ ተዋህዶ እምነት አስተምሮትን ተቀብሏል ማለት አይደለም። ፕሮቴስታንቱም አብሮ ተከባብሮ ይኖራል ማለት እስልምናን ወይንም የኦርቶዶክስ ተዋህዶ እምነትን አስተምሮ ይቀበላል ማለት አይደለም። ከነልዩነታችን አንዳችን የአንዳችንን እምነት ክብር ሳንነቃ በፍቅር በአንድነት መኖር እንችላለን ማለት ነው። መከባበር ማለት በዚህ አጋጣሚ ለኦሮሞ ወንድሞቻችን፣ እህቶቻችን፣ አባት እናቶቻችን በሙሉ እንኳን በአንድነትና በፍቅር ሆናችሁ ፈጣሪያችሁን ለምታመሰግኑበት ለታላቁ ለኢሬቻ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ይህን ቪዲዮ አድ ልብሴንም እንድታዩት ስለፈለግኩ ነው። ሰላም ሰላም። ጋይ ታክቲከኞቹ፣ አስማተኞቹ በመላ አለም የምትገኙ የዛሬውን ኢሬቻ የምታከብሩ መልካም ኢሬቻ እላቸዋለሁ። ኡማታ ኦሮሞ ሁዳፋ በጋ። ኢሬቺ ጌሳን ኢሬቺ ጀላላፊ ኢሬቺ ተኮማፍ መልካም የእሬቻ በዓል እላለሁ። የሚቀጥለው ዓመት የምንከባበርበት፣ የምንደማመጥበት፣ የማንገፋፋበት በጋራ ሁሉንም ዓመት በዓሎች የምናከብርበት እንዲሆን ደግሞ ትልቅ ተስፋ አለኝ። አንዱ ተገፊ አንዱ ገፊ የሚሆንበት ሳይሆን ሁሉም በእኩልነት ሃይማኖቱን እምነቱን የሚያከብር የሚደማመጥ ም ሁሉም በይቅርታ አምኖ መልካም ጊዜ እንደሚመጣ አምናለሁ። ምክንያቱም ቴኒስ ጊቪንግ ቀን እንደሆነ ነው። ኢሬቻ በዛም ስለሚከበር ነው። እንግዲህ እንደዚህ ብለን አክበረነዋል። መልካም የኢሬቻ ቀን ይሁንላችሁ። ቴንኪዩ። መኪና መሄድ አይችልም። በየቦታው ፖሊሶች አሉ። ግማሽ ወይም ለፌስቡክ ምላ ፌስቡክ አይከፍል ታውቃላችሁ። ፌስቡክ ለኔ መዝናኛዬ ነው። ነገር ግን እኔ እሬቻን በቴሌቪዥን ሳይሆን በአካል ለማየት ነው የመጣሁት። በአካል ሶ 17500 ብር ነው የከፈልኩት ለአልጋ እንኳን ማለት ነው። በርጋስ ያስኩትም እዚህ አካባቢ ነው። እዚህ አካባቢ ነው

ማክበር አለባችሁ። ያንዱን ባህል ባህል በዓል አይደለም በዓልና ባህል ይለያል። በቃ መከባበር ማክበር አንቺ አሁን እዚህ ጋር ሬቻ ጋር መተሽ ይሄ ሁሉ ይሄ ሁሉ ይሄ የሚሉትን ብታይ ምንም አይደለም። ደስ ነው የሚለው እግዚአብሔርን ደስ ነው የሚለው ኢትዮጵያዊነት፣ የተለያየ ብሔር ብሔረሰብን ነው የምታዩት፣ የተለያየ አይነት አለባበስ ነው የምታዩት። የተለያየ አይነት ወጣት ነው የምታዩት፣ የተለያየ ግለሰብ ነው የምታዩት እና በቃ ደስ ይላል። እዚህ ጋር እግዚአብሔር ነው የምላቸው። ስለዚህ ማሽቀመት አይደለም። በቃ ትበላላችሁ፣ ትጠጣላችሁ፣ ትጨፍራላችሁ። ሰው ሲሉ ኦ ትላላችሁ። ኤ ኦ ያ ወሮሞ ለነነነ በቃ እንደዛ ብቻ ነው የቻልኩት እስካሁን ድረስ ይልቅ አምልጥዋት

አድጋው የእናንተ ይሁን በዝልል ብሉ አለበትር ተሰማርታችሁ አገራችሁ ጋር እምትገቡ ወርቅ ጣጣው በራሱ እንደ መስከረም ድር አላጋ እንደሚያርፈው ሳትለፉ የቅምጥ እንጀራ ቁጭ ብላችሁ እምትበሉ የልጅ ከንፈር የሰብዩ ታፋችሁ የልጅ ክን ሄጃችሁ እማይወር የልጅ እንቅፋት እማይነካችሁ ጡማችሁ መዳርን መኳልን

እዚጋ ከመጣችሁ ቤካ ቡና የመጀመሪያ ብቻችሁ በእያላችሁበት እዚህ አንድ ቡና እንደምትጠቀሙ አቦኑንም በረካውንም ቶናውን እስከ ስድስት ም ልትሄድ ትችላላችሁ። ምክንያቱም ቡና ኦሪጅናል የትኛው ያልተነዳ